ጃን ወንድሙን ከእስር ቤት ለማስወጣት በጣም እየለፋ ነው ያለው። ዛሬ የመጨረሻ ችሎት ነው። ችሎቱ ሊጀመር ደቂቃዎች ብቻ ይቀራሉ። በአንድ በኩል ጃን ደሚርን ለማወጣጣት እየሞከረ ደሚር፣ እንዲሁም የሴዳት አባት ማሙት ደግሞ ሞተረኛውን ደብቀውታል። ይህ ሰው የዓይን እማኝ ነው። እንደገና ሞተር ሞተር ሳይክሉ ላይ ካሜራ ነበረ፣ ቪዲዮ ተቀርጸዋል። እነ ጃን የሚፈልጉት ይህንን ጭምር ማስረጃ ነበረ። ጃን አሁን ደሚርን ለማወጣጣት ያደረገው ሙከራ ልሳካለ ሲለው ሊፍት ውስጥ አግኝተውት ነበረ። እየደበደቡን ናቸው፣ እንደዚህ እየደበደበው ከዛ ማሙት በመጨረሻ ጃን እንደደረሰበት ሲነቃ በርግጎ ወዲያው ነበረ ሞታረኛውን ወዳሰረበት ቦታ የነበረው አንድ መጋዘን ውስጥ ደብቀውን ነበረ። በፍጥነት ወደዛ ቦታ እያመሩ ጃን ደሞ በቀጥታ ደሚር ራሱን እንዲስታርጎ በፊት ለፊት በኩል በደንብ አርጎ እየመታው ነበረም። ፊቱን እንደዚህ ግጥም አርጎ ሲመታው ደሚር ባንዴ ነበር ዝድፍልፍ ብሎ የተቀመጠው ቁጭ አለ። የልፍቱን ግድግዳ ተደግፎ። ከዛ ጃን እንዲሁም ሙዛፈር የሊፍቱን በር እንደከፈቱት ድንገት ነበር አለ የመጣችሁ እንዴ፣ እንዴ፣ ጂያን ምን ያረክ ነው? ምንድነው? ልገሉ ነው? ለሊጁን ደሚር ምንድን ያረከው ምንድን ያረከው እያለች ነበር። ምን አንቺ ዶክተር አይደለሽ እንዴ? ኢቪስቲ ምን እንደሆነ አክሚዋ ታዲያ እያላን ነበረ። ከዛ ሙዛፈርን እስኪ ወንበር አምጣ፣ ተሽከርካሪ ወንበር አምጣ እያለው ነው። ከዛ እሱ ወዲያው ነበረ ዊልቸር ይዞ የመጣው። ከዛ ደሚርን በቃ እዚህ ላይ እናስቀምጠው፣ እዚህ ላይ እናስቀምጠው ይላል ጅያን ምንድን ያረከው ልጁን ደሚር፣ ምንድን ያረከው እያለች አሊያ በተደጋጋሚ ይጠይቃለች። ከካያ ኬዝ ጋር በተገናኘ እሱ የሚያውቀው የሆነ ማስረጃ ነበር፣ ንገረኝ ያልኩት እምቢ አለኝ። እሱን ለማወጣጣት የተጠቀምኩት ነገር ነው እያላን ነበረ። ለምን ትቸኩላላችሁ ታዲያ ቀሳት፣ ሁሉም እንዴ እያለች ነበረ። ችሎቱ ሊጀመር ነው፣ አሊያ አትቀልጅ። በልበል በልበል፣ እናንሳው፣ እናንሳው እየተባባለው ቀጥታ ዊልቸሩ ላይ አስቀምጡት። ከዛ አሊያ ባዶ ክፍል ፈልጊልን፣ እዛ እናስቀምጠው ይላታል ጃን። ከዛ እሷ ኑ፣ እሺ፣ በዚህ ገይዛችሁት እያለች ነው። አፉ ላይ የሆን ነገር ሸፍነው ጭንቅላቱም ላይ የሆን ነገር በማድረግ ደሚር እንደሆነ እንዳይታወቅ አርገው በዊልቸር ላይ ይዘውት በወለሎቹ ላይ ሲራመዱ ነበረ። እሱን ይገፉታል። አልያ ከኋላ እየገፋች በአንድ በኩል ደግሞ ጃን ቆሞ ያያን ነበረ። አልያ ይህን ነገር እንደምትወጣው ሲገባ ወደኋላ ቀረ። ከሙዛፈር ጋር እየወጡ ነበረ። ጃን እህቴ በአሁኑ ከእኛ ጋር መስራት አለባት ይመስለኛል እያለው ነው ችሎቱ ተጀምረዋል። ችሎቱ ተጀምሮ በአንድ በኩል ካያ ቆሟል፣ እንዲሁም ዜሬን ቃሏን ከቀየረች እየተጠየቀች ነበረ። ለመጀመሪያ ጊዜ ቃሏን ስትሰጥ ካያ ሆን ብሎ አልነበረም የተኮሰበን ነበር ያለችው። ትክክለኛውን በቦታው የተፈጠረውን እውነታ ብቻ ነበረ እየተናገረችው። ነገር ግን ደግሞ መልሳ ለፖሊሶች የሰጠችው ቃል አለ። ይህን ጊዜ ዳኛው ወይዘሪት ዜሬን የተለያየ ቃል ነበር የሰጠሽው፣ የትኛው ነው ቃል ነው ትክክል? ለሁለተኛ ጊዜ የሰጠሹ ነው ብሎ እየጠየቃል ነበረ። ከዛ ሷ ዞር ዞር እያለች ካያንም እንዲሁም ቤተሰቡን ትመለከታለች። ወንድሟ በተለይ ደግሞ እናትና አባቷ በጣም አስፈራርተዋት ነበረ። ሌላ ቃል እንድትሰጥ እነሱ በሚፈልጉት መንገድ ቃሏን እንድትሰጥ አስጠንቅቀዋታል። አሁን እሷ ተጨነቀች። ይህን ጊዜ ዳኛው ወይዘር ዜሬን ልድገምልሽ፣ ከሰይዳትን የተኮሰበት ሆን ብሎ ነው ወይስ አይደለም በማለት ይጠይቃታል። ሰይዳት ፈገግ ብሎ ዜሬን እያያን ነበር። በይ በይ በይ እያለ እሱን በፊቱ ምልክት እየሰጣን ነበረ። ዜሬን ግራ ግብት አላት። ዳኛው መልሷን እየጠበቀን ያለው እሷ ወደ ካያ ዞር ብላ ተመለከተችና በጣም አዘነች። ክቡር ጓደኛ ቃሌን አልቀየርኩ ለሁለተኛ ጊዜ እንደሰጠሁት ነው ብላ መለሰች። ይህን ጊዜ ካያ የበለጠ ችግር ውስጥ እየገባ ነው። ይህን ጊዜ ሴዳከት እያበደች ነው። ውሸት ውሸት ነው እያዋሸች ነው አውቃ ነው ብላ ስጮ ነበረ። ፍርድ ቤቱ ተበጠበጠ። ችሎቱ እንዲህ ሲበጠ በጣም አካሹ፣ ተረጋጉ ተረጋጉ ይላል ዳኛው። በአንድ በኩል ሴዳከት ዞር ብላ መሳደብ ጀመረች። እነዚህ የማይረቡ የልጅን ህይወት ላይ ያበላሹት ነው። ዜሬን ምነክቶች ነው ለምሮ የምትሸው እች ሴት የልጅን ህይወት ልታበላሸው ነው። በቃ ልታበላሸው ነው ክቡር ዳኛ፣ ውሸቷን ነው የምታወራው እውነታው አደለም እያለች ስታወራ በአንድ እውነቷን ነው እውነቷን ነው ያወራችሁ። ይሄ ነው እውነታው፣ ወደድሽም ጠላሽም እውነቱ ይሄ ነው እያለች ትናገራለች። ኤሮል ባንድ በኩል ሁለት ሴቶች እስኪገላገሉ ድረስ ይጠብቃል። ችሎቱ እንዲህ ሲበጠበጥ፣ ሴቶቹ አሁንም መጨቃጨቅ ጀምሮ እርስ በርስ ይሰዳደባሉ። ዜሬን ታለቅሳለች። ካያ እሷን ዞር ብሎ ያያታል። ከዛ በኋላ ቀስ ብላ ናሬ ወደ ዜሬን እየጠጋች ነው የሆን ነገር ልትላት፣ ነገር ግን ዳኛው በቃ በቃ ለሰላሳ ደቂቃ ለረፍት እንውሰድና ተመልሰን እንመጣለን ብሎ ረፍት ሰጣቸው። በዚህ ሰዓት ላይ እነ ኤሮል ብዙ የሚሰሩ ስራ አለ። ከዛ ናሬ ዜሬንም ማናገ ነገር አልቻለችም። ሁሉም እንዲወጡ እየተጠየቁ ናቸው። ቀጥታ ከችሎቱ እየወጡ ሰዳከት አሁንም ቢሆን ከነሱ ጋር ልትጣላ ነው። በአንድ በኩል ግን ደሚር አሁንም ቢሆን እዛ ጨለማ ክፍል ውስጥ አሊያ አምጠታ ወደ አስቀመጠችው ተቀምጠዋል። እራሱን እንደ ሳተ ነው እስካሁን ድረስ አልነቃም። ሰዳከት ደግሞ በጣም ጨንቋታል። ወንድሟ ሐሰን አጠገበው አለ። ተረጋጊ እህት፣ የባክሽ ተረጋጊ፣ ተረጋጊ። ግርግር መፍጠር አያስፈልግም፣ ችግር የለም፣ ሁሉም ነገር ይስተካከላል። ጂያን አለ፣ ይደርሳል፣ ይመጣል እያለ እያለመናን ነበረ። ከዛ ኤሮል ወደ ጂያን ደወለ። ሄሎ፣ ጂያን፣ መፍጠን አለብን፣ መፍጠን አለብን እያለው ነበረ። ምን ያህል ጊዜ አለን? ንገረኝ እስኪ አለው። ያው እንግዲህ ዳኛው የ30 ደቂቃ ረፍት ፈቅዶልናል። በዚህ 30 ደቂቆች ውስጥ ማምጣት ከቻልክ ጥሩ ነገር ነው እያለው ነው። ዜሬንም ብትሆን ቃሏን እንደቀየረች ነገረው። ከዛ ጂያን ችግር የለም፣ እንመጣለን፣ እንመጣለን ይለዋል። ከዛ ጂያን በቀ በቀጥታ ሞተረኛ ወደ ታሰረበት መጋዘን መጣ። በቦታው ቀድሞ የመጣው ማሙት ነበረ፣ የሴዳት አባት። ከዛ እዚህ ቦታ እንደደረሰ የጃን ሰዎች ተከትለው መታው፣ ሽጉጥ ጭንቅላቱ ላይ ደቀኑበታል። ከዛ ጃን ከመኪና ወረደ፣ በሩ እንዲከፈት እያደረገ ነበረ። ፈጥነው ከሙዛፈር ጋር ወደ መጋዘኑ ገቡ። ወደ ውስጥ እንደገቡ ሞተረኛውን ይዘውት እንደወጡ ነበረ። ምንም አሉንክማ ደናን አይደለ ብሉ ጃን ይጠይቀዋል። ደናኔ ደናን ወንድሜ፣ በጣም ፈርቼ ነበር ግን ይለዋል። እንዴት ነው ሞተሩ ላይ የካሜራው ቅጂ አለ አይደል አለው። አዋለ አለ፣ ሰጣለሁ፣ ሰጣለሁ እያለው ተያይዘው እየወጡ ነበረ፣ አብረው እየወጡ በቃ በቃ አንተ መኪና ውስጥ ገባኔ መጣ ብሎ ወደ ማሙት ተጠጋ። ወንድሜ ማሙት ምንድን ያረከው? አንተ አንተ ብቻ ብልጥ የሆንክ ነው እንደ ይመስለ። በጣም ያሳፍራል፣ ታሳፍራለህ። በጣም የጀመልን ሰላም በልልኝ ብሎት በቀጥታ ወደ መኪናው እየገባ ነበረ። ማሙት በዚህ ምክንያት ከእጁ መረጃ ወጣ። ልጁን ከዚህ በኋላ ማዳን አይችልም። ከዛ ከሰላሳ ደቂቃዎች በኋላ ድጋሚ ችሎቱ ተጀመረ። አሁን ላይ እነ ካያ ምንም አይነት እጃቸው ላይ ማስረጃ የላቸውም። ከዛ ይህን ጊዜ ኤሮል መከላከል ጀመረ። ተቃውሞ አለኝ ብሎ ከተቀመጠበት ተነሳ። ክቡር ዳኛ ወይዘሪ ዜሪን መጀመሪያ ሆስፒታል ሆና የሰጠችው ቃል ትክክለኛው ቃል ነበረ። ማንም ጫና ሳያደርግባት ትክክለኛውን ነገር ነው ያንጸባረቀችው። ነገር ግን ይህን ቃል ለሁለተኛ ጊዜ ስሰጥ በአባቷና በቤተሰቦቿ ምክንያት ተጽዕኖ ውስጥ ገብታ ነበረ እና እዚህ ጋር እርስ በርስ የሚጋጭ ነገር እንዳለ ግልጽ ነው እና ከዚህ ጀርባ የሆነ ትክክል ያልሆነ ነገር አለ። ክቡር ዳኛ ፍቀድልኝና የተወሰነ ጊዜ ብቻ እፈልጋለሁ እያለ ጠየቀ። ከዛ በድንገት ሙዛፈር እንዲሁም ጂያን እየመጡ ነበረ ቀስ ብሎ በካኪ ወረቀት የተጠቀለለ ስልክ ሰጠው። ከዛ ቀስ ብሎ ኤሮል ስልኩን ከካኪ ወረቀቱ እያወጣ ክቡር ዳኛ ከፈቀድክልኝ እጄ ላይ ሌላ ማስረጃ አለ። በእርግጠኝነት ይህ ማስረጃ የፍርድ ቤቱን ውሳኔ ያስቀይራል። በጣም ብዙ አቅጣጫ ቀያሪ ነው አለ። ከዛ ለዳኛው ከመስጠቱ በፊት ቪዲዮን አንድ ጊዜ ማየት ነበረበት፣ አየው። አንድ ዙር ካየው በኋላ ክቡር ዳኛን ቪዲዮ ማየት አለበ፣ ይህን ቪዲዮ ጃናል ቦራ ነበር የላከልን ብሎ ሰጠው። ዳኛው እንዲሁም የእሱ ግራና ቀኝ ያሉት ረዳቶቹ እየተመለከቱ ክቡር ዳኛ እንደምትመለከተው ከሆነ ሴዳት ነበር መጀመሪያ ላይ ዜሬንን የጎዳት እሷ ተኩሶ አቁስሏን ነበረ ከዛ ደግሞ ካያ እሷን ለመከላከል ራሱንም ለመጠበቅ ብሎ ነበረ የተኮሰበት እያለው ነበረ ዳኛው ዝም ብሎ ካየ በኋላ አዎ አዎ በትክክል በትክክል ይሄ ቪዲዮ በጣም ብዙ ነገር ይቀይራል በመጨረሻም ትክክለኛው ማስረጃ አግኝተናል እያለው ነበረ ከዛ ሰዳከት ፈጣሪ የተመሰገነ ይሁን እናንተ ሰይጣኖች መቼም ቢሆን እኛን አትሰብሩንም እያለች ዞር ብላ ቪዳን ላይ ስጮባን ነበረ ሰዳከት ደስ ብሏት እያለቀሰች ነው ከዛ በመጨረሻም ዳኛው ውሳኔ ሰጠ ካያ ሙሉ ለሙሉ ነጻ ሆኖ እንዲለቀቅ ተወስኗል።

ውሳኔ እየጠባበቀ ነበረ። ከዛ ተደውሎ ተነገረው። ማለት እንዴ ነው የሚለቀቀው እንዴት ሆኖ አልገባኝም እያል ነበረ ጀመል። ያው እንግዲህ ማስረጃው ከማሙት እጅ ወጥቷል ብለው ነገሩ። ተበሳጨ፣ ተናደደ። እንዲህ መሆን አልነበረበትም ብለው ይቆጣል። በሌላ በኩል ደሚር እላዩ ላይ ክፍሉ ተቆልፎበት ነበረ። ሲነቃ በሩን እየደበደበ ነው ያለው። ይህን ጊዜ ሚኔ ድምፅ ሰምታ ሁለት የሆስፒታሉን ጠባቂዎች ይዛ መጣች። በሩን ከፈቱለት። እንደ ከፈቱለት እናንተ እየነበራችሁ እየነበራችሁ እነዚህ ሰዎች እንደዚህ ሲያደርጉኝ በጣም ያሳፍራል። ሚኔ፣ ዶክተር ሚኔ እየሰማሽ ነው። በደንብ አድርገን ። ሆስፒታላችንን ደህንነት መጠበቅ አለብን። በጣም ያሳፍራል፣ አፍሬያለሁ፣ በጣም አፍሬያለሁ እያለ ይሄዳል። ሰራከት ደስ ብሏታል። ከወንድሟ እንዲሁም ከአሊስ ጋር ሆና እዛው ፍርድ ቤት ውስጥ ናት። ወደዚህ ወደዛ እያለች ነው። ጃን እንዴት ማስረጃውን እንደላከላቸው ይነግሯታል። ከዛም ናሬ እንዲሁም ኦስካን አብረው እየመጡ ነበረ። እንኳን ደስ ያለሽ እያላን ነበረ። ምን የምርህን ነው ምን ሆነነ ቆንተ ምር ይህን ያል ካያን ተወዷዋል እንዲ ያለችው። ከዛ ድንገት ሻይንና እህቱ እየመጡ ነበረ። ናሬ፣ ተረጋጊ ተረጋጊ፣ ለሻይን ያለኝን ጥላቻ እየገለጽኩኝ ነው፣ ተረጋጊ አላት። ድንገት ሻይን ከእህቱ ጋር ሲመጣ ናሬ ማየ በየተረጋጊ ተረጋጊ ተረጋጊውን በቃ ብሎ እጇን ያዘ። እጇን ይዞ አብሯት እየሄደ እሷን ብትሆን እጁን እየያዘችው ነበረ፣ ሆን ብላ ሻይንን ለማስቀናት። ሻይን ከእናቱና ከእህቱ ጋር ወደ ቤት እየመጣ ነው። ከደቂቆች በኋላ ካያን ይዘውት ወደ ቤት መጡ። ከዛ በቀጥታ ህፃኑ ጅያን ሮጦ ሄዶ አጎቱን እየተቀበለው ነበረ። ለአሁኑ ሁሉም ደስተኛ ሆኗል። ካያን ቢሆን ወደ ቤት ስለተመለሰ ደስ ብሎታል። እግረ መንገዱ ከድር ባንዴ ነበረ ከእስር ቤት የወጣው ፓክ ጊዜ ክሱን አንስት አለታለች። እሱም ቢሆን አብሮ ሲስቃየችውና ወደ ውስጥ ተጠግታ ብዙ ትደሳሰት እንደገና ክሱ ልጀምር እችላለሁ። አባቴ ስለለመናኝ ብቻ ነው ክሱን ያነሳውልህ ትሏለች። ፈገግ ብሎ ያያታል። ከዛ ድንገት እናቱ መጣች ሰዳከት ወደ ካያ። የኔ ልጅ የኔ ልጅ እያለች እንባ እየተናነቃት ልጇን እያቀፈች ነው። በደንብ አርጋ ካቀፈችው በኋላ እማዬ፣ ምንድን ነው የሰራሽው? ምንድን ነው የሰራሽው? ለምንድን ነው አጎቴን ልግዬ ሞክርሽው? ብሎ ስጤቃት፣ እሙ ዴኒዝን ወደ ክፍሉ ሰጅው ብላ ልጇን እያሸሸች ነበረ። ከዛ ሰዳከት ልጇ እንዲህ ሲያፈጥባት፣ ያልገባ ነገር አለ የማታቀው ነገር አለ ትሏለች። እማዬ፣ ምን ማለት ነው ምን ማለት ነው? እንዴት ነው እንደዚህ የምታደረግ ይቆያንቺ? እንዴት እንደዚህ ክፉቶኛለሽ? እያለ ነው። ልጄ ሊገድል ሞክሮ እኮ ነበር ምን ሆነ ነው ይህን ረሳ እንዴ እያለችሁ ነበረ እኮ አቆሰላችሁታ አቆሰላችሁት ጎርታችሁት ነበረ ጭራሽ ልገዩ ትሞክረልሽ እንዴ እያላል ነበረ ካያ ትንሽ ነገሩን ጠጠር አደረገው በአንድ በኮ ዜሬን ክዳለች እያለች እናቱ ስትናገር ተገዳ ነው ፈልጋለ እሷ ትወደኛለች እያለ ነበር አንተ ልጅ መጃጃለን አቁም ይሄ ነገር አሳውረዋል እያለችሁ ነበረ ካያ እናቱን ፊት ለፊት እንዲህ ሲጋፈጣት ልቧን ሲሰብረው ጂያን ደግሞ ካያ በቃ በቃ በቃ እያሉ ነበር አይ አይደለም ወንድሜ እንዴት ነው እንደዚህ የሚደረገው እንዴት ነው አጎቴን ለመግደል የምትሞክረው እሷ ምን ማለት ነው እያለ ነበር እማዬ በቃ በቃ አንቺ ወደ ውስጥ እያለ ወደ ውስጥ እንድትገባ እየጠየቀ ነበረ ካያ። ግን አንዳንድ ጊዜ ለምን ጅል እንደምትሆን ግራ ነው የሚገባኝ። በቃ እሷ በዚህ ሰዓት ቤተሰቧን መደገፍ ነበረባት። ከእንታስ በለጣ ቤተሰቧን መረጠች። ይህን ይህኗ መስማት የምትፈልገው ስለዚህ በቃ በመጨረሻም እዛ ፍርድ ቤት ሸመጠጠች አለው። ጂያን ትቶት እየለ ነበረ። ከዛ ናሬ ረይ ከያባ ከተረጋጋ ማየ እንደዚያ ያተናገራት ምን ሆነ ነው? ቆይ አንተ በአንተ ምክንያት እኮ በጣም ተጨንቃ ነበረ እኮ አለችው። እንዲህ ና ነኝ በእነሱ ምክንያት መሰቃየት አለብኝ እንዴ? ምን ማለት ነው? ቢሞትስ ኖሮ ቢሞት እኮ መቼም ቢሆን ዜሬን ላላገኛል ነበር ማለት እኮ ነው እያለ ነበረ። ናሬ ተስፋ ቁርጥ እያለችው ነው። ተስፋ አልቆርጥም እኔ አንቺ ነርለው መቼም ቢሆን ፍቅር ተስፋ አልቆርጥም እያለ ይቆጣል። ካያ በጣም ዜሬን እየናፈቀችው መጣች። ከዛ ወደ መኝታ ክፍሉ ገባ። ማታ ላይ ይንቆራጠጣል፣ ይቁነጠነጣል። ልደውልላት፣ ቤቷ ልሂድ እያለ ብዙ ሀሳብ እያሰበ ነው ያለው። ከዛ በመጨረሻ ለመደወል ወሰነ። ዜሬን ደግሞ ከቤተሰቧ ጋር ነበረች። ሲደውል ስልኳ ፊት ለፊት ነበረ። ሲጠራ አየችው። እነሱም እያዩን ነበረ። ካያ ይላል። ከዛ ስልኳን በእጇ ከያዘች በኋላ ሻሂን አምጮ አምጮ አምጮ ስልኩን ይላታል። ተቀበላት። ከዛ ወዲያው ነሳው። ካያ ከያ ለምንሮቆ የምደውለው ለምንሮ ማተውን አንተ ትንሽ አታፍርም? እንዲህ ይለዋል። እንዲህ ሻሂን አንተነ እንዴ ይላል ካያ። እንዳደውል ብዬ አለው፣ ከዚህ በኋላ እንዳደውል ብሎ ስርጉን ጆሮ ሊዘጋበት። በአንድ በኩል ካያ እየጨነቀ ነው። ዜሬን ውስጥ ገባች። የሚያንሳፍር ነገር ነው፣ በጣም ያሳፍራል። አባትን አቆሰሉት፣ በዚህ ምክንያት ደግሞ እንደገና ፍትህ ተጓደለ። ይሄ በጣም የማይመስል ነገር ነው። ሻይን እያየነው፣ ግን ሁኔታውን እያየ ነው። ይሄ እፍረተቢስ ደግሞ ጭራሽ ይደውልላታል፣ ምን አርጊ ነው የሚላት ስትል ነበር። እማ በቃ በቃ ከዚህ በኋላ እንዳደውል ብያለው፣ አይደውልም። ተረጋጊ ንቺ በቃ እያለ እናቱን ለማረጋጋት ሞከረም። በሌላ በኩል ኤጀመል ሳ ከደሚር ጋር ተገናኘ። ደሚር እዚያው ሆስፒታል የጠይቀው ሄደ። እኔ እንግዲህ የጀመል ሰውየውን በስነ ስራት ደብቄው ነበረ። ችግሩ የተፈጠረው ከማሙት ጋር ነው። ማሙት በቃ ሞኝ ሆነ። በመጨረሻ ጂያን አታለለው እያሉ ነበረ። በጣም ያሳዝናል፣ ያሳዝናል። እኔ ግን ከዚህ መውጣት አለብኝ፣ መውጣት አለብኝ እያሉ ነበር። የጀመል እኔ እንግዲህ እዚህ ሆስፒታል ውስጥ እንድትቆይ ለማድረግ በጣም ብዙ ጥረት አድርጌ ያለው ነገር፣ ግን የመጨረሻ ቀንህ ነገ ነው። ነገ እንደምንም ብላይ ማምለጥ አለብህ አለው እኮ። ታግዘኛለህ፣ ታግዘኛለህ፣ ትረዳኛለህ፣ ከዚህ እስር ቤት እንደ ወጣ ታግዘኛለህ አለው። አግዝሃለሁ፣ ግን ሻይንም ሊያግዝህ ይገባል። እኔ ብቻዬን አልችልም አለው። ያግዘኛል፣ ያግዘኛል አታ አለው ምን ጠይቀዋል፣ ነግረዋል፣ እሺ ብለዋል፣ ይሏል ደሚር አላለኝም አልነገረኝም፣ ግን ያረገዋል በደንብ ያደረገዋል ብሎ ኤጀመል ይናገራል። በአንድ በኩል አሊያ ወደ ኪችን መታለች፣ ለልጇ ወተት እያሞቀች ነው። ድንገት ጃን በጣ እንደምን አደርሽ? ምን እያርክሽ ነው አላት። ወተት እያሞክኝ ለዴኒዝ እንቅልፍ እምቢ አለውና እስኪ ላጠጣው ብዬ ነው ስትል ነበረ። ከዛ ቆመ ብሎ ዝም ብሎ እያያታል። ዩ ልጃ ምንም ብታረግ፣ ምን ምንም ቢፈጠር፣ ምንም ይል ከሀ አያቆምም። በመካከላቸው ጣልቃ መግባትን አቁም ወይ የተፈጠረውን ደግሞ ተናገር እያለችው ነበረ። እስኪ ያለበናትሽ፣ እስኪ ያትረብሽ፣ እንደው ዛሬ ቀኑ በጣም ከባድ ነበር በመጨረሻም ደስቴን ላጣጠም እንጂ ምን ነው ደስቴን ማጣጣም አይገባኝም እንዴ? እያለን ነበረ። አረ አረ ማጣጠም አለብህ እሱ እስር ቤት ወጥቷል። አልፍ ምስጋና ለአንተ ሆነን ለመናገር እንደ አንተ አይነት ወንድም ስላለው በጣም በጣም እድለኛ ነው እያለች ነበረ። ገረመው። ከዛ ከዛ አዎ አንቺ ብቻ ነሽ እድለኛ ያልሆንሽ በዚህ ታሪክ ውስጥ ምክንያቱም እንደ እኔ አይነት ባል ስላለሽ፣ እንደ እኔ አይነት ጨካኝና ጨራቅ ባል ስላለሽ አላት። አዎ አንተም ደግሞ እድለኛ አይደለህማ አንተም እኮ ድለቢስ ነህ አለችው። ለም ይላታል። ምክንያቱም በወንድሜ ምክንያት ነው ያገባኝ አለችው። ዞር ብላ ቡናን ማሞቋን እንደ ቀጠለች ነበረ። ትኩር ብሎ ያያታል። ከዛ ታዲያ እንዴት ነው ለነገ ነው አይደል የሰርጋችን ቀጠሮ ወደ ሰርጉ የምንሄደው ከሆስፒታል መውሰድ ያለብኝን ፍቃድ ወስጅ አለው። በነገራችን ላይ ዴኒዝን ይዘ ነው እንሄዳለና አለችው። አይሆንም አላት። ይሄዳል አለችው። አይሄድም ይላታል። በዚህ ምክንያት ይጨቃጨቃሉ። እንዴ አንተ ቆይ ነብሮ የምትከራከረ እንጂ ምን ሆነ? ቆይ እንዴ ምንም አልገባኝም እኮ ምን ችግር አለው ብሄድ? በቃ መሄድ ፈልጓል አልኩ እኮ አለችው። ዲ ቆያንች ምድረው ከዚህ ጋር ያጣመረሽ ልጁ እንዲዝናና ብለሽ ነው ወይስ ምንድን ነው አላት። አሁ እንዲዝናና እንዳይከብድም እንደዚህ ሁል ጊዜ ትንሽ እስኪ ዞር ዞር ይበል አለችው። እሱ አይሄድም ይላል። እሱ ይሄዳል ትላለች። ድንገት እናቱ ገባች። የእኔ ልጅ ልጅ የትም አይሄድም በማለት እየተቆጣ ይሰት ገባ ነበረ። ከዛ አለ ዊ ምላ ሰራኪው የተላለች ወተቱን እያፈላች በአንድ በኩል ጃንማ እየ ተረጋጊ ይላታል። ከዛ በኋላ አሊያ ከሰዳከት ጋር ተጨቃጨቅ ነበር ወተቱ ፈላላለ በቄዘሽለት ይጂ ይላታል። ከዛ እሷ ሄደች ዞር እንዳለች ቀጥታ ከቤት እንደወጣች በቀጣ ጃንማ እየ እባክሽ ተረጋጊ ተረጋጊ በቃ ይላታል። ጃን ያለውን ሁኔታ ታቀም እንዴ እዛ አካባቢ እኮ ጠላቶቻችን እኮ አሉ እኮ ተቀናቃኞቻችን አሉ፣ ልጁን የሆነ ነገር ያደርጉታል እባክ አለችው። እማዬ ምንም አታስቢ የልጁን ደህንነት በደንብ አረጋግጬ ይጠብቃለሁ፣ ምንም አታስቢ ይላታል። ከዛ ከደቂቃዎች በኋላ ወደ ክፍሉ እየመጣ ነው አሊያ። በሌላ በኩል ፓስፖርቷን በደንብ እያዘጋጀች ነበረች ነው። ካዝኗን ትከፍትና እየተመለከተችው ድንገት መጣ። ሲመጣ በጣም ነበር የበረገገችው። እሱ ግን የገባው አይመስልም። ከዛ ቀተ ውስጥ እንደገባ እንዴት ነው ከእናትህ ጋር ችግር ተፈጠረ እንዴ? ዲኒዝ ይሄዳላል? አለችው። አዎ ይሄዳል፣ ይሄዳል፣ ምንም አታስብ፣ ደህና ደሪ በቃ ብሏት ወደ ውስጥ ገባ። ወደ ውስጥ ከገባ በኋላ በጣም ጠረጠራት። ስለ ጠረጠራት በበሩ በኩል የሆነ እንቅስቃሴ ካለ እየተመለከተ ነበረ። እሷን ብትሆን ጥርጣሬ በሚጨር መንገድ ነበረ። ካዝኗን ከከፈተች በኋላ ድጋሚ ፓስፖርቷን ታውጣና ወንበር ላይ ተቀመጠች። ጠረጴዛው ላይ ፊት ለፊት ከተቀመጠች በኋላ የልጇንም የእሷንም ፓስፖርት በእጇ ይዛ ፎቶ ታነሳቸው ጀመረ። ከዛ የአውሮፕላን ትኬትም እየቆረጠች ነው ጃን። አሁንም ቢሆን ዝም ብሎ ይከታተላታል። ምንም የጣመውም አይመስልም። ጂያንና አሊያ ዛሬ ነው ቀጥታ ወደ ዘይነብ ሰርግ የሚሄዱት። በጠዋት ሁለቱም ልብሶቻቸውን ቀይረው እየወጡ ናቸው። ፊት ለፊት ተገናኙ። እንዲኑ ጨርሳላ ተዘጋጅታላ? አለችው። አዎ ጨርሻለሁ ተዘጋጅቻለሁ እያላን ነው። ከዛ ልክ አሊያ ልክ በቀ ለመጨረሻ ጊዜ እዚህ ቤት እንዳለች አርጋ ነበረ ሁኔታዋ ሲያሳየ የነበረው ክፍሉን ትመለከታለች። አልጋውን ታየዋለች። ልክ እንደ ስንብት ነገር ነበር የሚመስለው። አሁንም ቢሆን ጂያን እየጠረጠራት ነው። ከዛ ከክፍላቸው እየወጡ በአንድ በኩል አሊያ ሁሉንም ስታቅፋቸው አሁንም የስንብት ነው የሚመስለው። ስዳከት ደግሞ በአንድ በኩል ይቅናችሁ ብላ እየሸኘቻቸው ነበረ። ሁለቱም አብረው ከቤቱ ሊሩቁ ናቸው። በአንድ በኩል እሷ ልጇን እጁን ይዘዋለች፣ ወደ መኪናው እያስገባቸው ጂያንም ተከትሏቸው እየገባ ነበረ። ከዛ ጉዞ ወደ ሰርጉ እየሄዱ ናቸው። ከሳታቶች በኋላ ወደ ቦታው ደረሱ። በሰርጉ ላይ ተገኝተዋል። ቀጥታ ወደ ውስጥ ገብተው ጂያን ቀጥታ አሊያ እንዲሁም ልጇን እንዲቀመጡ እያረገ ነበረ። እንዲቀመጡ ካረገ በኋላ ከዛ ዘይነብ እንዲሁም የወደፊት ባሏ ጀማል እየመጡ ነበረ። ቀጥታ አንድ ላይ ተያይዘው እየመጡ ከዛ ሰላም ብላቻቸው አለፈች። ከዛም የሰርጉ ስነስርዓት ሊጀመር ነው። ይህን ሰርግ እንደ ምስክር ሆነው የተጠሩት እነ ጂያን እንዲሁም አሊያ ናቸው። ከዛ ሁለቱን ቃል ኪዳን ካስገቡ በኋላ ሙሽሮቹን፣ ከዛ በአንድ በኩል ጂያንና አሊያ ምስክር እንደሆኑ ተጠየቁ። ከዛ ሁለቱም እሺ እሺ እያሉ ናቸው። ከዛ የዘይነብ ባል ጀማል ድንገት ጂያንን ማመስገን ጀመረ። አቶ ጂያን ላረክልን ነገር በሙሉ በጣም በጣም እናመሰግናለን። እኔና ዘይነብ ሁል ጊዜ ነው የምናመሰግነ። አንተ እዚህ ከተማ ቤት እከራይላችኋለሁ ብለህ ነበረ፣ ነገር ግን ቤቱን ገዝተልናል። ቤቱን ብቻ ሲሆን ውስጡ የተሟላ እቃ እስከነፈ ፈርኒቸሩ በሙሉ ምንም አነሰን ጎደለን የምንለው ነገር የለም በጣም እናመሰግናለን አለው እንዲህ ሲል በጣም ነበር አሊያ የገረማት አሊያ ጅያንን ገርማት ታየዋለች ከዛ ሰርጉ በዚህ መንገድ ከተፈጸመ በኋላ በባላቸው መሰረት ደግሞ አንድ ላይ ሆነው ሊደንሱ ናቸው በአንድ በኩል አሊያ ረነ ያልችልበት የሚቀርብኝ ትላለች ረረ ቀላል ነው ቀላል ነው እጅሽን ብቻ ከታች ወደ ላይ ማንቀሳቀስ ነው አታስቢ አታስቢ እያላን ነበረ ከዛ ሁሉም እርስ በርሳቸው በትንሹ ጣቶቻቸው ይተሳሰሩና አንድ ላይ ሆነው እጃቸውን ወደ ላይ ወደ ታች እያደረጉ ትከሻቸውን እያንቀጠቀጡ ክብ ሰርተው ይደንሳሉ። ከዛ በዚሁ መንገድ አብሯት እየደነሰ እንዳሰብኩት ከባድ አልነበረም ቀላል ነው ትሏለች። በማል በማል ጫጫታው ቀጥሏል። አብሮ እየደነሱ ከዛ ጃን ቆያንዴ ቆያንዴ ቆያንዴ ጃንን ሊያዘው ብሎ አቀፈው። ካቀፈው በኋላ አብሮ እየደነሱ ቆያንዴ መጣ መጣን እንዶም ብሎ ወደ ማል ገባ። ወደ ማል ገብቶ እሱን አቅፎት አብሮት እየደነሰ እያለ ድንገን ነበር አሊያ ወደ ኋላ ጠጋ ያለችው። ወደ ኋላ ጠጋ ስትል ከዳንሱ ወጣች። ነገር ግን ትኩር ብላ ልጇን ስትመለከተው በጣም ደስተኛ ነበረ። ልክ ከአባቱ ጋር እያለ ነበረ የመሰላት ጂያንም ቢሆን በጣም ደስተኛ ነበረ። ገርሟት አየቻቸው። ከዛ ከደቂቃዎች በኋላ ሕፃኑ ጂያን ደካከመውና እንቅልፍ ወሰደው። እንቅልፉን ሊያስተኙት ቀጥታ እዛው ወደ አንድ መኝታ ክፍል ይዘውት መጡ። አሊያ ግን የምታመልጥበትን ሰዓት፣ ቦታ በሙሉ እያመቻቸች ነው። ከዛ ይዘውት ከመጡ በኋላ ጫማውን እያወለቀችለት ጃኬቱንም እናወልቅለት ሲላት አያስፈልግም፣ ችግር የለም፣ ችግር የለም ትለዋለች። ከዛ እሱን ካስተኙት በኋላ ጂያን፣ ስለሁሉም ነገር አመሰግናለሁ። ጥሩን ያደረከው ዛሬ ዴኒዝም በጣም ደስተኛ ነበረ አለችው። አንቺሽ ደስተኛ ነሽ አላት አ እኔም በወንድ ዘይነብ ደስተኛ ሆና ማየቴ ደስተኛ እንደሆነ ያደርገኛል። በመጨሻም ዘይነብን በጣም ረድታታል በጣም ነው አመሰግነው እያለች ነበረ። ከዛ ሽ በቃ ብሎ ትቷት ወጣ። ቆም ብላ ታየዋለች። ጂያን ከደረጃው እየወረደ የዘይነብ አባት ጃን እና መቴው ነገር ተጫውተለን እያለው ነበረ፣ ገፋፉት። ከዛ ጃን መጥቶ ተቀመጠ። ሙዛፈራ አጠገቡ እንዲቀመጥ አደረገውና የቱርክ የባህላዊ ሙዚቃ መሳሪያ ለሳዝ የሚባል እሱን ያዘ። እኔ ምልህ ኢትያር፣ ምን እንጮት ምን እንጮት ሲመሽ ሲመሽ ትናፍቂኛለሽ የሚለውን እንጮት እያለው ነበረ። ከዛ ለስለስ አድርጎ መጮት ጀምረ። አሊያ ከዛ ወጣ ብላ ስትመለከት ጃንን አየችው። ጃንን አብሮ እየተጫወተ ሙዚቃ ሲጫወት ስታየው ገረማት። እንዴ ጃን ሳዝ መጮት ይችላል እንዴ እያለችው ነበረ። አዎ ይችላል፣ ይችላል ሙዛፈር ጋር ሁሉ ጊዜ አብሮ ይጭቱ ነበረ እያላን ነበረ። ገረማት። በጣም ነበር የደነቃት ገርማት። በዚህ ሁኔታ እያስተዋለችው ጃን ለረዥም ደቂቃዎች ሙዚቃውን እየተጫወተ ነበረ። በዚሁ መንገድ ሙዚቃውን መጫወቱን እንደቀጠለ እሷ ደግሞ ወዲያው ነበረ ልጇን ታቅፍና ከአልጋው ላይ አንስታ በቀጥታ ከደረጃው ላይ እየወረደች የነበረው ለረዥም ደቂቃ እየተከታተለችው ነበር። አሁን ግን ሰዓቱ እንደደረሰ ገብቷታል። ልጇን ይዛ በቀጥታ ከደረጃ ወርዳ ገና ከሰርጎ እንደራቀች፣ ጃንም ቢሆን ሙዚቃውን ተጫውቶ እንደጨረሰ ወዲያው ነበር ከድር ወደ ጃን ጆሮ ተጠግቶ ሰውየው ጃን እህቴ ልጇን ይዛ እየወጣች ነው አለው። ከዛ ጃን ቶሎ ብሎ በፍጥረት ሊከተላል ነው። ነገር ግን አንድ ነገር አስታወሰ። ይህም ከቀናቶች በፊት አሊያ ለልጇ ጃንሱ የምትባል ጓደኛ ያለችኝ ኒውዮርክ፣ እሷ ጋር ሄድ ትፈልጋለ ወይ ብላ ስጠየቀው ነበረ። ለልጇ ይህን ሀሳብ እየነገረችው፣ በአንድ በኩል ጃን ቆሞ በራ አካባቢ እያዳመጣል ነበረም። ጃን ከመጀመሪያው ጊዜ ጀምሮ ስለዚህ ጉዳይ ያውቃል። ዝም ብሎ ሲመለከታት ግን ነበረ። ነገር ግን አሊያ አሁን ተሳክቶላት ቀጥታ ወደ አየር ማረፊያ መጣች። ወደ ከተማ አየር ማረፊያ ተርሚናል ወደ ውስጥ እየገባች ነው። ጃንም ብዙ ማራቀም እየተከተላን ነው። ማታ ነው በጣም መሽቷል። ወደ ውስጥ ልጇን አቅፋ እየገባች ነው። ልጇ ደግሞ እማ የት ነው የምንሄደው እያላን ነው። ኒውዮርክ ትለዋለች። አጎቴ ጃን አይመጣም እንዲላታል። አሁን አይመጣም አይመጣም፣ አጎት በጣም ብዙ ኃላፊነት አለበት እያለችው ነበረ። ከዛ ወደ መጨረሻው ትኬት ወደምታሳይበትና ወደ ውስጥ ወደምትገነባበት ደረጃ ጋር ደረሰች። ፓስፖርቷን ይዛለች። ሰልፍ ይዛ ነበረ። ሰልፍ እየጠበቀች በመጨረሻም ፍለፊቷ የነበሩት ደንበኞች ተጓዦች እንዳለ ተስተናግደው ጨረሱ። ፍለፊቷ ማንም የተሰለፈ የለም። እሷ ግን እንደቆመች ቀረች። ይህንን መስተንግዶ የሚሰጠው ሰው የኔ መቤት ባክሽ ወደፊት ተጠጊ እያላን ነበረ። እሷን ግን ደንግጣ እንደቀረች ነው። እነ ጃን በቀጥታ ወደ አየር መንገዱ ተርሚናል እየገቡ ናቸው። ፍተሻ ከሄዱ በኋላ በፍጥነት ወደፊት እየተራመዱ አየዋት። ጃን ሲያት ከኋሉ አቆመ። ሙዛፈር ወደፊት ሊጠጋ ነበር። ቆይ አንዴ ይለዋል ጃን። አሁን አሊያ ምን ልታደርግ እንደሆነ ለማየት ፈልገዋል። ሙዛፈር ደግሞ ረጃ ነገር እናርግ ይለዋል። ቆይ አንዴ፣ ቆይ አንዴ፣ እስኪ ቆይ ምን እንደሚፈጠር ማየት ፈልጋለሁ ይለዋል። ከዛ አሊያ ከራሷ ጋር ጠብ ውስጥ ገባች። አሊያ ሊሂድ አልሂድ የሚለው ጥያቄ እዚህ ጋር ያወዘጋግባት ጀመር። ፊት ለፊት ይህን መስተንግዶ የሚሰጠው ሰው ሰው እያላት ልጇን ቢሆን እማዬ ወደፊት እንጠጋ እንጂ እያላ ነበረ። እንዲህ እያላት እሷ ጨንቋት ዝም ብላ ፍለፊቷን ስትመለከት፣ ጃንም ቢሆን እስኪ ምትኙን አያለው ብሎ ዝም ብሎ ሲጠባበቅ ነበረ። አሊያ ግራ እንደገባት ቆማ ቀርታለች። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘውን ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁኝ እንድትቆዩ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከመነገሬን ድረስ በያላችሁበት መልካም ቆይታ።